አልጠጣም ጠጪ ውሀም ጠጪ ሀሳቡንም አምጪ። ብቅልና ጌሾ የሌለበት ጠላ ምንድን ነው? የማይገባበት ጠላ ነች የጠላቂ ጠላ። የሚገርም የወንድ ልጅ ስልጠና ነው ቦክስ ስልጠና ስትሰለጥን ነበር። ይሄ በርሜል ውስጥ ቋም መዘጥቅ ለደቂቃዎች እዛው ውስጥ መቆየት ምናምን፣ ታምኛለሽ? ቦክሰኛ አንተ እዛው ላይ አይደለም? አጃቢ ቦክሰኛ አንዱ፣ ለጠፈል ነው። የኦሜር ቦክሰኛ ነው እንዴ? አደብሮ ምን እንደሆነ፣ ለሰውነታችን ገንቢ ንጥረ ነገር የያዘ ምግብ ምንድነው እየጠየቅኩት፣ አፈር አለች

ሰላም ሰላም፣ ትግስት ግርማ ነኝ። እነሆ ሰከላ ጀምሯል። ዛሬም የተለያዩ እንግዶችን አቀርብላችኋለሁ። ከእናንተ የሚጠበቀው ቲጂ መታለች ብላችሁ ከነ ቤተሰባችሁ ሰብሰብ ብላችሁ ሻያችሁን እየጠጣችሁ ቡናችሁን እያፈላችሁ ራት እየበላችሁ የሆነ ነገር ቀመስ ቀመስ እያደረጋችሁ ዛሬ ከቲጂ ጋር ፏፈሽ ልንን ነው ማለት ብቻ ነው ከእናንተ የሚጠበቀው። ምክንያቱም ሰከላ ተጀምሯል፣ ተጀምሯል። ዛሬም እንግዲህ አሪፍ እንግዳ ነው ወደ እናንተ ጋር ማቀርብላችሁ። የዛሬ እንግዳ ሰርፕራይዝ ነው በነገራችሁ ላይ አትቸኩሉ አትቸኩሉ አትቸኩሉ። ቀጥታ ወደ እንግዶቼ ጋር እወስዳችኋለሁ። ዛሬ እንደዚህ እንጉዳይ እንደዚህ ያበዶኩ ያበድኩ አድጋኛሽ አንዴ ለእንጉዳይ ለእንጉዳይ እንጌራ ለአካባቢ ትገኛለች። እንጉዳይ ጋር ብትሄዱ በፈለጋችሁት ከለር በፈለጋችሁት ሳይዝ የተለያዩ ምርጥ ምርጥ የሆኑ እቃዎችን አስገብቻለሁ፣ እናንተ ብቻ ኑ እያለቻችሁ ነው። እንጉዳይ እንደዚህ ስላዘነጥሽኝ ከልብ ነው የማመሰግነው። እሺ እሺ፣ ወደ እንግዶቼ ወደ እንግዶቼ የተበልሽ መጥቻለሁ። አሁን የምገኘው የእንግዳ ሰዓት ላይ ነው። አሁን ወደ እናንተ ጋር የማቀርብላችሁ እንግዳ ወጣት ከያኔ ናት። አዳዲስ ግቦች አዳዲስ ወደ አርቱ ወደ ጥበቡ የሚመጡ ልጆችን እናበረታታለን። እኛ ለማን እንሄዳለን? ስለዚህ አዲስ ልጅ መታለች። ከትወኗ ባሻገር ፕሮዲሱም አድርጋለች። እንደዚህ አይነት ወጣት ልጆችን ማበረታታትም ስላለብን እንደገና ደግሞ አሪፍ ስራም ስለ ስለመጣች ኤዱዬን ወደዚህ ጋር ብዛት አለው እንዳልኳችሁ ወጣት ናት። እንደገና ደግሞ ወጣት ፕሮዲሰር ጭምር ናት። ምን ሰርታለች? ምንስ ይዛለን መታለች የሚለውን ነገር አብራችሁ ከቆያችሁ የምታዩት ይሆናል። ኤዱዬን እንደተለመደው እኔ ኖር ብዬ እቀበላታለሁ። እዚያ ያላችሁት በጭብጨባ እቤት ያላችሁ በኢትዮጵያኛ ኖር በሉልኝ። ኤዱዬ ተቀበሉልኛ። እንኳን ደህና መጣል ወደ ጥበቡም ወደ ሰከላም

ንሄዱዬ እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። እንደዚህ እያሸኮሸኩሽም አንችላትም። በጣም ቀስ እላለሁ። እን ለነገሩ እስክትጋጋይ መሰለኝ አይደለም። እሺ መጨረሻሽን እናየዋለን። ሄዱዬ፣ በመጀመሪያ የሰከላ እንግዳይ ስለሆንሽ ከልብ ነው ማመሰግነሽ እኔም እጅግ በጣም አመሰግናለሁ። እሺ ስለመጣው ደስ ብሎኛል። እሺ አመሰግናለሁ። በጣም አመሰግንሻለሁ። እኔ በጣም ስን መሰጋገን እስከ ማታ ድረስ የምሬን እኮ ነው። እስቲ ኤዱዬ የተወለደች የታደገች የተማረች፣ ከዚህ ጀምርና እንቀጥላለን። እሺ ያው አጠራርጊ ጊ ስለ ራሴ ለመናገር ያክል የተወለድኩት ደብረ ዘይት ነው። እሺ ያደኩትም እዛው ነው እስከ አስራ ሁለት ኛ ክፍል የተማርኩት እዛው ደብረ ዘይት ነው። ከዛ በኋላ የመጀመሪያ ዲግሪን ወሎ ዩኒቨርሲቲ ነው በቲያትሪካል አርት ግራጁዌት ያደረኩት። ወሮበለ ወሮበለ፣ ዋው! እሺ በቃ እንደዛ ነው። በቃ ለነች እንዴት መስላለች? ይሄ የቲያትሪካል አርት አርቱን እንዴት መረጥሽው? ብዙ ዲፓርትመንቶች እያለ እንዴት የኛው መረጥሽ? እውነት ለመናገር መጀመሪያ ላይ ወደ ዩኒቨርሲቲ ስገባ ከዛ በፊት ቲያትር መማር ፈልግ ነበር። በሰዓቱ አራት ዩኒቨርስቲዎች ነበሩ ቲያትር የሚሰጡት መቀሌ፣ ወሎ፣ ጎንደርና አዲስ አበባ ናቸው። ከዛ መረጥን አልደረሰኝም አራቱንም እንደ አጋጣሚ ወይ ሀገር ወይ እንትን አይደል የሚጠበቅልሽ። ስለዚህ አልደረሰኝም ሄድኩኝ። አዘር ዲፓርትመንት ነበር ይደርሰኝ ተወዳደርኩኝና ገባኝ። ምን ተወዳድሬ ቲያትሪካል አርት ዲፓርትመንት ማስታወቂያ ያወጣና ከዛ ፍላጎት ያላቸው ልጆች ያስገባ ነበረ በሰዓቱ። ከዛ ተወዳድሬ አልፌ ገባሁ። ዋ ከዛ የቤቱ ስንተኛ ልጅ ነሽ? የቤቱ የመጀመሪያ ልጅ ነኝ። መጨረሻ የመጀመሪያ ሽ ከአንቺ በታች አሉ? አሉ የኔ ታናናሾች አሉ። ምን ይለናል አሉ ምንም አሉ እንጂ ኦኬ የቤቱ የመጀመሪያ ልጅ ኮንሽ። ይሄ አርት ውስጥ ስትገቢ የቤተሰቦችሽ አቀባበል ምን ይመስል ነበረ? ያው እንግዲህ የፖሊስ ቤተሰብ የፖሊስ ልጅ ወይ ደግሞ ወታደራዊ ቤተሰብ ያለበት ቤት ውስጥ ስትኖሪ አርት ቀልድ ነው ፌዝ እንደሆነ ነው የሚያስቡት። ሁሉም ደስተኛ አልነበሩም፣ ግን በኦንሊ ፐርሰን አጎቴ ይደግፈኝ ነበረ በደንብ ሶ እንዴት ማድረግ እንዳለብኝ አትገቢም ተብዬም ነበር እዛ እሱ ብዙ ነገሮች ማኔጅ ያደረገኝ ነበር። ከዛ ገባኝ የፖሊስ ቤተሰብ ምናም ሰጥኝ ሰማ እንደዛ ናቸው ቤተሰቦች። አዎ፣ ወታደር ፖሊስ ይበዛዋል ቤተሰቡ ግማሽ አካል እንደዛ ነው። ተምሬ እስክወጣ እስክመረቅ ድረስ ደስተኛ አልነበሩ። ግን ያው ልጅም ስለሆንሽ እነሱ የሚሉት ነገር በዛ ሰዓት ምንም ትርጉም አልባ ነገር ነው። በቃ እንደዛ ነበር። ምን አይነት ነበር? ብዙ ጊዜ እንደዚህ አርት ውስጥ ያለ ወይም አርት ውስጥ የገባ ሰው ቤት ውስጥ በማሳቅ በማጫወት ነገሮችን በቀላል መንገድ ማለፍ፣ በተለየ አንግል ማየት ምናምን ነው እና የአንቺ አመለካከት በቤተሰቦችሽ ዙሪያ ላይ አንቺ በልጅነትሽ እንዴት አይነት ልጅ ነበርሽ? ረባሽ፣ ነብጣ፣ ሾክሾካ የነገረችኝ ረባሽነቷን ትንሽ ከቤት ውስጥ ያደግኩት አጎቴ ጋ ነው። አጎቴ ነው ያሳደገኝ፣ የአባቴ ወንድም ነው። የእሱ ልጆች የእኔ ታላላቅ ሴት ልጆች አሉት። የመጨረሻዋ ትንሽ የምባለው እኔ የነበርኩኝ። ግን የመጀመሪያ ልጅ ነኝ፣ ያው ለወላጆች የመጀመሪያ፣ ለአጎቶች ቤት ግን የመጨረሻው ነበርኩኝ እና ያው ትንሽ ረባሽ ነበርኩኝ። ፍላጎቱ አልነበራቸውም፣ በአጠቃላይ ወደዛ ጋር እንድመጣ ፍላጎቱ አልነበራቸውም። በግፊት ጫና እየተደረገ ብሽ እየተመታሽ፣ ኃይለኛ ቤተሰብ ሲኖርሽ ደግሞ የግድ በቃ እነሱ እንደሚፈልጉት ላትሆኝ ትችያለሽ። የሆነ ሰዓት ላይ እንደዛ ነው። አሁን ለምሳሌ ይሄ ጥበብን ስትመርጪ ጥበብ እንደተሰጠሽ ወይም አርቲስት እንደምትሆኚ ተዋናይት እንደምትሆኝ መቼ ነው ያወቅሽው? አንቺ በፊት በጣም ኢንተረስት የነበረኝ ለሞዴሊንግ ነበረ። ውድድሮችንም አድርጌ ያውቃለሁ ፍላጎት እነሱም ስታድጊ አንቺማ ሞዴል ነው የምትሆኚው። በጣም በቃ አክስታገኘሽ እንዳየሽ ማለት ነው ሞዴል ነው መስያልሽ? ነበር? አዎ፣ እንደዛ ነው መሆን የምፈልገው። ሞዴሊንግ መስራት በጣም ፎቶ ሞዴል መሆን በጣም የፎቶ ሞዴል መሆን በጣም እፈልግ ነበር። እያደኩ ስመጣ ሰዎች ለነገሩ ያላቸው አቀባበል ምናምን እንትን እያለኝ መጣ። ግን አስራ ሁለተኛ ክፍል ስደርስ ያው በቃ አርት እንደምማር አውቅ ነበር። ቤተሰቦቼ ናቸው ማያውቁት። አንቺ ታውቂ ነበረ? አሁ እንዲሄድ አልፈለጉም ነበር። አዘር ነው ሲባል እራሱ በቃ እዚሁ ትማር ያለሽ ምናምን ነበር የምባለው። እኔ ያው ሄጄ ወሎ ስለሆነ እንደምማር አውቅ ነበር። ቲያትሩን ማለት ነው? አዎ። ከልጅነቱ ጀምሮ ፍላጎቱ ነበረች ማለት ነው ፊልም በጣም የምወደው ነገር ፊልም ማየት ነው። ፊልም ማየት በቃ ቤት ውስጥ ፈኒ ነበርኩኝ። ስትሪክት ቤተሰብ ነው፣ ግን የእኔ ትንሽ ወጣ ያለ ባህሪ ነው መሰለኝ። ቤት ውስጥ ፈኒ ነኝ፣ ትንሽ አስቸጋሪም ነኝ ምናምን የምታስቸግር ከምን አንጻር ይሄ? በጨዋታ በሳቅ በመናምን ነው እኮ። ለሌላ ነገር ሆነ ሳቅ፣ ጨዋታ ማስቸገር እኮ አይደለም፣ ማዝናናት ነው። ቅድም ያልኩት ለነሱ ማስቸገር ነው ያ ለነሱ ማስቸገር ነው ያ። ለኔ ፍላጎት የነበረ ድራማ መስራት፣ ቤት ውስጥ እስክስታ ያልኩኝ ለቤተሰቦቼ ማሳየት፣ በቃ ውስጤ ነበረ። ግን ሳድግ ሙዚቀኛ መሆን ፈልግ ነበር። የሚገርምሽ ነው ፖንድ። ድምጽሽ ቆንጆ ነው ታውቂያለሽ? ድምጽ የለም ፍላጎት ብቻ ነው። እሱ ችግትን መሽንትን ይላል። ሙዚቃ ማዳመጥ በጣም እውድ ነበረ። ቤት ውስጥም የአስቴር ጂጂ በደንብ ይከፈቱ ነበረ። ሙዚቃዎች አጎቴ የሚሰማቸው ሙዚቃዎች ነበሩ። የነ ጥላውን የነ መሀሙዱ እንዲሁ መስማት ከመውደድ ዘፋኝ ብሆን ምናምን ብያዝ ስምርጭ ነበረ። ከዛ ድምጽ እንደሌለሽ መቻወቅሽ ነው እ የሚሰማ እደሞ የሰማሁት ሙዚቀኛ ናት። ከመጨፈሩም ከምኑም እኛን ከማዝናናት ባሻገር ሙዚቃ ስታንጎራጉር ሰምተናታል ብሎኛል። በጭራሽ አልሰማሽም። አሁን ከአንቺ ከአንቺ ይሰማው። አይ የለም፣ አልኩሽ። እውነት ይገርማል። በጣም ስለዚህ ምን ያህል ፊልም ሰርተሻል? አንድ ፊልም። ከዚህ በፊት ላይዳ የሚል ፊልም ከዴቭ ጋ የሰራ ነው ፊልም ነበር። አክቲንግ ሳይሆን ፕሮዲስ አድርጌ ነበረ

ወደ አክቲንጉ ምናምን ትንበሸበሻች ብዬ ነበር ያሰብኩት። ይገባል። እንዲህ እዚህ ኢንዱስትሪ ውስጥ እንደዚህ በቀላሉ። አይ እኮ እሺ፣ ለማኮብኮብ ና ለመግባት ምን አደረግሽ? ሺ ከተመረሽ በኋላ መንፈሳዊ ቴሌቪዥን ጣቢያ ላይ ሰራ ነበር። ለምሳሌ ፍኖተ ጽድቅ የሚባል መንፈሳዊ ቴሌቪዥን ጣቢያ ነበር። ማህበራዊ ጉዳዮችን ያነሳ ነበር። የሚረዱ ሰዎች ነበሩ። የእነሱ ስቶሪ በዶክመንታሪ መልክ ቃሉ ልክ ላይሆን ይችላል። ሴተኛ አዳሪዎች እዛ ድርጅት ውስጥ የሚረዱ ሴተኛ አዳሪዎች አሉ። የእነሱን ስቶሪ ወደ ዶክመንታሪ እየቀየርን ምናምን ሰዎች እንዲማሩበት ምናምን ማህበራዊ እንትኖች ላይ ይቀርብ ነበረ። እዛ ሁለት አመት ሰርቻለሁ። ኦኬ ሁለት አመት ሶስት አመት አካባቢ ያለ ተሻለ ለሴቶችና ለሕፃናት የተለየ አመለካከት አላት፣ ስለዚህ ጠይቂያት ብሎኝ ነበር። እና ይህ አመለካከትሽ የመጣው ለምንድን ነው ወይስ፣ እልልታ የሚባል ድርጅት ጋር አብረሽ እንደምትሰሪ ሰምቻል። ምናልባት ከነሱ ከሷ አንፃር ወይስ ከምን አንፃር ሴቶች እና ህጻናት ላይ እንዳልኩሽ፣ ዩኒቨርሲቲም ከመግባቴ በፊት የመስራት ፍላጎት ነበረኝ፣ በተለይ ሴቶች ላይ። እንዳጋጣሚ ያው አለሁም እንደዛ ወደዛ ይጠጋል። እልልታው መናት ሪስክን ከየት ነው ያመጣሽ? ሰራለሽ የሚባል ነገር ሰምቻለሁ፣ እዛ ድርጅት ውስጥ። እውነት ለመናገር አዎ፣ እዛ ድርጅት ውስጥ እያለሁ እንሄዳለን፣ ድርጅቶች ጋር፣ ለምሳሌ አሜን በጎ አድራጎት፣ የተለያዩ በጎ አድራጎት ድርጅቶች አሉ አይደል? እነሱ ድርጅቶች ጋር እየሄድን የሚረዱ ሰዎችን ስቶሪ እንጠይቃለን። ለምሳሌ ሴተኛ አዳሪዎችን ያ ድርጅት ልልታ ይሰበስብና ከመንገድ ላይ ያወሯቸዋል። ከዛ በኋላ ወደ ካምፕ ይገባሉ። ልጅ ካላቸው ማቆያ ይቀመጣል። ስልጠና ይሰጣቸዋል። ሳይኮሎጂካል ትሪትመንት ያገኛሉ። ከዛ በዚህ መንገድ ብቻ እነሱን አገኝ ነበር። እንደ አጋጣሚ ፍላጎቱም ስለነበረኝ ከዛ ድርጅት ጋር የብዙ ሴቶች ስቶሪዎችን ሼር እናረግ ነበረ፣ ይረዱም ነበረ። ስለዚህ አሁን ለሴቶችና ና ለህጻናት ያለሽ አመለካከት ከምትሰሩ ስራ ጋር አብሮ ተያይዞ ነው በተፈጥሮም የተደገፈ ለምሳሌ አሁን በተፈጥሮሽ ልጆችና ሴቶች ላይ ትኩረት የምትሰጭ ከሆነ ከዛ በኋላ የምታገኙ ስራዎች በሙሉ ትኩረት እንድትሰጩ ና ደስ እያለሽ እንድትሰሪ ያደርግሻል ከዛ አንጻር ነው ብዬ አስባለሁ አይደል ስንት ነን መሰለሽ ቤት አይ ቲንክ ስምንት ሴት እንበዛለን ቤት ውስጥ ኦኬ እና ያው እንዳልኩሽ በኛ ቤት ህግ ሴትም ሴት ነው፣ ወንድም ወንድ ነው። ግን ሴቶቹ የነበራቸው ክሬዲት እኛ የሚያደግንበት መንገድ ወደዛ እንዲሄድ በቃ ሴቶች ላይ ጠንካራ ሆኜ እንዲሰራ አድርጎኛል። ወደፊት በደንብ ምሰራ ይመስለኛል። በጣም አሪፍ። እንግዲውን ፕሮዲስ ያደረግኩት ያልሽ የመጀመሪያ ስራሽ ከትምህርት ቤት እንደመጣሽ ፕሮዲስ ነው ያደረግሽው። ከዛ ድርጅት ከወጣሽ በኋላ ከዚህ ፊልም በፊት ማለት የዛሬ ሶስት አመት ሊሆነው ነው እሱ ፕሮዲስ ያደረግሽው። የዛሬ ሁለት አመት ከምናምን ላይዳ ላይዳ እዛ ላይ ፕሮዲስ ብቻ ነው ያደረግሽው። ፕሮዲስ አድርጌ ያለውን ሜካፕ፣ ኮስቱም እነሱም አንቺን እሰራሻለሁ እኔ ነኝ የሰራሁት። እኛ አክቲንግ ለምን አልገባሽበትም ታዲያ? እሱ የራስሽ ፕሮዲስ ካደረግሽው ለምን እንደ እንደመጀመሪያ ስራ መማር ዝም ብዬ ስክሪን ላይ መምጣት አልፈለግኩኝም። በሰዓቱ መማር ምፈልጋቸው ነገሮች አሉ። ፊልም እንዴት ነው ሜክ የሚደረገው? ሀስሎቹ ምንድን ናቸው? እነኛን ነገሮች ካወቅኩኝ በኋላ ቀስ እያልኩ ቀስ እያልኩ ወደ አክቲንጉ እንደመመጣ አውቃለሁ። ግን ያው ብቻ መማር ፈልግ ነበር። እዛ ጋር መማር ብቻ ምፈልጋቸው ነገሮች ነበሩ። ከቤተሰብም ጋር ሳወራ መጀመሪያ ማየት ነው ያለብኝ። ከዛ ቀስ እያልኩኝ ወደ አክቲንግ መጣ። ምን ከበርሽ ወደ ጥበብ ስትገቢ? ያው እንዳልኩሽ እዚህ ኢንዱስትሪው ከባድ ነው። ያንን ሰባብረሽ እንደ ሴት ብቻዋን እንዳለች ልጅ ዝም ብለሽ የሆነን ሰው ሄደሽ ፎቶሽን ሰተሽ ምናምን ፊልም አሰራኝ የምትይበት እንትን አይደለም። ወይ ደግሞ የሆነ ሰው መንገድ ላይ ቶች ቆንጆ ሆነሽ ፊልም ላሰራሽ ምናምን ተብለሽ ስትመጪ ልዩነት አለው። ሀስል አለሁ መምጣቱ፣ ወደ ኢንዱስትሪው መምጣቱ እጅግ በጣም ሀስል አለሁ በጣም። አሁን የመጀመሪያ ስራሽን ፕሮዲስ አደረግሽና ሲመረቅ ስራሽ ላይ ቤተሰቦችሽ አንቺ ፕሮዲስ እንዳደረግሽ ሲያውቁ በቃ ጠልቀሽ እንደገባሽ ሲያውቁ የቤተሰቦችሽ አረዳድ እንዴት ነበረ? ያው ከበእኛ ቤት ህግ ተምረሽ ከተመረቅሽ በተለይ አጎቴ ብይሻለው ዋናው ነገር ምንም ነገር አርጊ ጎን ለጎን ችግር የለውም ግን ትምህርትሽን መጨረስ አለብሽ። ትምህርቴን ከጨረስኩ በኋላ በራሴ ነው ነገሮችን ለማድረግ መሞክረው ስራም እየሰራው ስለነበረ ግን ሶስት አመት ስለነበር ረሄ ፊልም አይወጣም ምንድ ሶስት አመት ወሰደ እስኪመረቅ እስኪ ያልቅ ሶስት ዓመት ለማስመረቅ እንደሆን ትንሽ ጊዜ ነው የፈጀብነው። ረ ጨረስ ነው ግን ለፊልሙ ተሰርቶ ለማለቅ ሶስት ዓመት ሁለት ዓመት ከስምንት ወር ሶስት አመት በቃ የፈጀ ነበረው። አዎ ምን አንጓተተው ወደ ኋላ? እንደሱ ግን ጥሩ ተጓተተ የሚባል አይደለም። ምናልባት አንቺ የሰጠች ስኬጁልና የወጣበት ምን ማች አላደረገ ይሆናል እንጂ ብዙ ተጓተተ የሚባል አይደለም። ግን በአንቺ ምን አረዳድ ምን አጓተተ ብለሽ አሰብሽ? የመጀመሪያው ይዘን የመጣ ነው ሀሳብ ለየት ያለ ሀሳብ ነው። ለመጀመሪያ ጊዜ ነው ወጥ የቦክስ ታሪክ ያለው ፊልም እንደ ኢትዮጵያ ራሱ የተሰራው። እንደ ሲን አሉ የተሰሩ ፊልሞችሁን አዲስ የሰራችሁን አይደለም አይደል? አዲስ የሰራ ነው። እሱንማ በኋላ ነው የምናወራው። መጀመሪያ ፕሮዲስ ያደረግሽው ነው። እዚህ አስገብቶሽብኛል እንዴ? እዚህ ስማሆን ምናውራም አልጠጣ ጪ ውሃም ጠጪ፣ ሀሳቡንም ማምጪ። እንዲ አንገበገብሽ ነው አንገበገብሽ ከብታቻታል እንዲ ያንገበገብሽ ነው ወይ? መጥኔ እንደዚህ ያንገበገባሉ። ግን የመጀመሪያ አንገበገበችኝ እያለች እንግዲህ አይናት። በነገራችን ላይ ለተመልካቾች ይሄ የመጀመሪያ ፕሮዲስ ያደረግሽው ምን ያህል ጊዜ ፈጀብሽ? ፊልም ውስጥ ይመረ አክቲንግ ውስጥ እንኳን ባትገቢ በኮስቱም እና በሜካፕ ውስጥ ገብተሽ ተሳትፈሽበታል አይደል? ምን ያህል ጊዜ ፈጀብሽ ፕሮዲስ ያደረግሽው ለመውጣት? ቁጥር ላይ ብዙም ጎበዝ አይደለም። ቅድምም ሚቢ እያልኩሽ ነበር አይደል? አንድ አመት እሱ ብዙ አልቆየም። በነገርሽ ላይ አንድ አመት ከአንድ አመት ስምንት ወር አካባቢ እንደዛ። ከስምንት ወር እስከ አንድ አመት ባለው ጊዜ ውስጥ ግን እሱን አላስመረቅ ነው። ቀጥታ ነው ሲኒማ ያስገባት። ያወጣሹን ተካሽበት? እንደ ፕሮዲሰር ደህና ነው፣ ምንም አይልም። ቆንጆ ነው። ቢያንስ ያወጣሹን ከተካሽ ባታተርፍ እንኳን ሁሌ የምለው ሀሳብ ነው። ባያተርፍ እንኳን ዋናውን ከመለሰ ቀላል ነገር አይደለም። አዎ የሆነ ነገር ጀምረሽ መጨረስ በራሱ በጣም ትልቅ ነገር ነው። ደስ ይላል፣ የተለየ ስሜት ይፈጥርብሻል። ከማትረፉም ከገንዘቡም በላይ ያንቺ ደስታ አለ፣ የለፋሽበት ዋጋ ነው የሚከፈልሽ። ስለዚህ አሁንስ የመጀመሪያው ስራሽን ፕሮዲስ ስታደርጊ ቤተሰቦችሽ ለዚህኛው ለመጀመሪያው ስራሽ ቢያንስ አክቲንግ እንኳን ባትሰሪበትም የሆነ ሀሳብ የሆነ ቦታ ላይ አድርሻለሁ የሚለው ነገር ስታሳያቸው የነበሯቸው ስሜት እንዴት ነበረ? የመጀመሪያ ስራ ይንሰራ እንዳልኩሽ ብዙ እዚህ ኢንዱስትሪ ላይ በጣም ደስ የሚደግፈኝ ፐርሰን አጎቴ ነው። እሱን ነው ያወራውቲኝ። ስራ እየሰራው አቋርጬ ነው ነገርኩት። እኔ ጋ እንደዚህ እንደዚህ ያለ እንደዚህ ፊልም መስራት ፈልጋለሁ፣ ስክሪፕቱን አንብቤዋለሁ ምናምን አልኩት። ያው ምክር አለ። የሆነ ነገር እንደ ተናገርሽ መቀበል ላይኖር ይችላል። ግን ኦኬ ጎሄድ ሞክር የዋለኝ፣ እሺ ብዬ ጀመርኩት። እንዳልኩሽ እነ ዲቭም ነበሩ። ወዲው ደግሞ ትልልቅ ከሚባሉ እንትኖች ጋር ነበር የሰራ ነው ዲቭ ዳዊት አባት እዛኛው ላይ ሰርቷል። ከዛ በቃ ሰራ ነው ጥሩ ነበረ፣ ጥሩ ኤክስፒሪየንስ ነበረ። ብዙ ነገር የተማርኩት እንደውም በእሱ ፊልም ነው። ምን አለ አጎብቶች ታዲያ ምን አሉ፣ በዚ በዚህ ሰዓት ላይ አልተመረቀም ፊልሙን አለም ሲኒማ ገብተን አየ ነው ከዛ አለም ሲኒማ ገብተን አየ ነው በቃ እንደዚህ በጣም ኤክሰስ የሆነ እንትን የለም። ባይዘ አፕሪሼሽን የለም። ኧረ እውነት ጠብቀሽ ነበረ። ግን አልጠብቅም ምክንያቱም ከልጅነት ጀምሮ ትምህርት ቤት ምናምን ስመጣ እንደ እንደዚህ ጎበዝ ምናምን አይደለም ጥሩ ነው ምናምን አንዴ ካልናት እንትን ትላለች ይመስለኛል። ቀስ የሆነ በጣም የተጋነነ አፕሪሼሽን የለም። ተቀቀስ እያለ ቆንጆ ነው እኮ አትስነፊ አትስነ ፊቀጢ፣ ደሞ እስኪ ሌላ እንጠብቃለን። እህቶቼም እንደዛ በጣም አሪፍ። እንግዲህ አሁን ደግሞ የሁለተኛ ስራ ደግሞ ፕሮዲስ አድርገሻል አይደለ እስቲ ስለ እሱ ደግሞ እናውራ። ከስንት ዓመት በኋላ ፕሮዲስ ለማድረግ መጣሽ? እዛ ላይ ደግሞ ፕሮዲስ ማድረግ ብቻ ሳይሆን ትወናም ላይ ገብተሽበታል። ስለዚህ የመጀመሪያ ስራሽ ነው ማለት እንችላለን፣ ና ማለት ነው። ይሄኛው በአክቲንግ ጋር የሚጀመር ይሄ መጀመሪያ። እስቲ ስለሱ ናውራ፣ ከነርእሱ ንገሪን። በመጀመሪያ ተማርሽ፣ በመጀመሪያው ዳር ዳር ላይ ቆመሽ ሜካፕ ልስራ፣ ኮስቲም ላይ ልግባ ምናምን አልሽና በዳር ቆመሽ የተማርሽውን አሁን ደግሞ ፕሮዲስ ማድረጉን እንዳለ ቀጥለሽ ከዛ ትወናም ላይ አብረሽ ገባሽ። ና የራስሽን ስራ ይዘሽ መጣሽ። ያ ማለት ለትወና የመጀመሪያሽ ፕሮዲስ የማድረግ የሁለተኛ ስራሽን ይዘሽ መተሻል ማለት ነው። እስቲ ምንድን ነው ምን ላይ ነው የሰራሹ? ቦክሰኛ ናት የሚባል ነገር ሰማሁ። ቦክስ ስለ ቦክስ ነው። በኢትዮጵያ የመጀመሪያው ነው የሚባልም ነገር ሰማን። እስቲ አውሪኝ። ሳይሽ ቦክሰኛት መሲ ሞዴል እንጂ ፊልሙ ላይ የሆነ እንደዚህ አይነት ዲያሎግ አለን። ስታይ ግን ቦክሰኛ መስ ሚ የሸመደልኩት ና። ታዲያ ያው ቅድም የመጀመሪያውንም ስራ ስሰራ ፕሮዲስ አደረግ ብቻዬን አይደለም፣ ፊፍቲ ፊፍቲ ነው የመጣ የሰራ ነው። ሁለተኛውንም ስሰራ ሀምሳ ሀምሳ ፐርሰንት ነው። እንደዛ ነው ፕሮዲስ ያደረግኩት። ወደዚህኛው ስራ የመጣውበት መንገድ ስክሪፕቱን ተጽፎ የመጀመሪያ ፊልሙን እሱ የመጀመሪያ ፕሮዲስ አደረኩት ያልኩሽን ፊልም ደራሲና ዳይሬክተር ይበልጣል ታረፈ ይባላል። እሱ ነው ይሄኛውንም ስራ የጻፈው። ከዛ ስክሪፕት ጽፎ በቆንጆ ስራ ነው እንሰራዋለን ምናምን ተባባልን። እሺ እንሰራዋለን። ከዛ ታይፕ ተጽፎ በስክሪፕቶ ከዛ ታይፕ እንዳደርገው እንትን አለኝ ገዛ ላርገው ነው ያልኩት። እኔ ነኝ የጠይኩት እኔ ላርገው ስለው አይ እንትን ይደረጋል አይ ማን በዛው እንትን ተቀበልኩት እና ሳነበው፣ ታይፕ ማድረግ አልቻልኩም። ስቶሪውን መጨረስ ነው የፈለኩት። በጣም ኢንተረስትድ ነው። በጣም ሴቶችን የሚያግዝ ስቶሪ ነው። ሴትን ብቻ ሳይሆን ማንም አትችሉም አትሆኑም ተብሎ ለተቀመጡ ሰዎች ፕራክቲካሊ፣ ይሄ ኢንስፓይሬሽናል ስፒች ሳይሆን ፕራክቲካሊ ሰዎች ራሳቸው ላይ ከሰሩ መቀየር እንደሚችሉ የሚያሳይ ፊልም ነው። ከዛ ጻፍኩትና እንደውም አስታውሳለሁ የዛ ሰዓት ታይፈስ ይዘኝ ነበር ያለ ማቋረጥ፣ በጭንቀት ምክንያት ስለ። ታይፈስ ያዘሽ? አዎ። ረጅም ሰዓት ምግብ ሳልበላ ብቻ ጨርሼው አድሬ ለሱ መስጠት ነው የፈለኩት ቶሎ እንድንሰራው ፕሪንት አድርጌ ሄጂ፣ ከዛ በቃ እንስራው ተባባለን። ያኛው ስራ ሲኒማ ቤት ገብቷል። ኦልሬዲ ሊወጣ አካባቢ ነው። ወዲያው ነው ወደዚኛው እንትን ነው ያል ነው ወደዚኛው ፊልም ሙቪ ያደረግ ነው። በዚህ አጋጣሚ ነው የገባሁት ሁለተኛው ፊልም ላይ። ስለዚህ የአክቲንግ የመጀመሪያሽ ነው ማለት ነው። ዳይሬክት ያደረገው ማ ነው? ዳይሬክት ያደረገውም ራሱ ይበልጥ አልተረፈ ነው። እንዴት አዩሽ አክቲንግን እንደ መጀመሪያ ልምድ፣ ከባድ ነገር መምጣት የነበረው ወደ አክቲንጉ መምጣት አልነበረም። እነ ዴቭ እነ ያየ ሂራድ እነ ማሚ አሉበት። እነሱ ያየም አለበት፣ ዴቭ የኛ ኦኬ አለበት። እና ከእነሱ ጋር ማሚ የትኛዋ ናት? ማሚ ሀና ተረፈ አገር ፍቅር ያለችኋ። ከእነሱ ጋር ወዲያው መተሽ ከእነሱ ጋር አክቲንግ መስራት ይከብድ ነበር፣ ይከብድ ነበር ስልሽ፣ በቃ አክቲንጉ አይደለም እዛ ጋ ምንም ቦታ ላይ አዲስ ሆነች ስትጂ ትደናበር፣ እንደዛ ነው ግን፣ አልተደናበርኩም። በደንብ ነው ያገዙኝ፣ በደንብ ነው የሰራ፣ ነው፣ ቆንጆ ነበር። ምን ያህል ጊዜ ፈጀብሽ ይሄኛው ስራ ለመስራት? አለሁን ለመስራት? አለሁ፣ ምንድንሩ፣ አለሁ አለሁ አለሁ የተባለበት ሪዝን ምንድነው? እንዳልኩሽ ቅድም በብዙ መንገድ የተገፉ ሰዎች አትችሉም፣ በቃ ከዚህ በኋላ ዋጋ የላችሁ ምናምን ተብለው እራሳቸው ላይ መስራት እና የሆነች ነገር የሚያግዛቸው ሰው ካለ መነሳት እንደሚችሉ መነሳት እንደሚችሉ መቀየር እንደሚችሉ በተዋረዱበት ቦታ ቆመው አለሁ ማለት እንደሚችሉ ለማሳየት ነው። ኢንክሉዲንግ ሴቶችንም ጭምር ማለት ነው። ሴትም ልጅ አቺም እንደዚያ ከእንትን ጋር እንደዚያ ያደለሽም ይሄ ያንቺ ኔቸር አይፈቅድም፣ ልምምድ ከተደረገ የሚያግዝሽ ሰው ካለ መደረግ ማይችል ነገር የለም የሚል ሀሳብ የያዘ ፊልም ነው። ዋ ደስ ይላል በጣም። እና ዛሬ በደንብ ትወጥችዋሉ ብለሽ ታስቢያለሽ በራስሽ? አሁ፣ በደንብ ተወጥቻለሁ። በደንብ እንዳልኩሽ በጣም ተለፍቶብኛል። በጣም ተለፍቶ ብኛል ስልሽ፣ አንደኛ ከዛ በፊት ቦክስ እንኳን ጨብጬ ማላቅ ልጅ ሞዴሊንግ ነው መስራት የምንፈልገው ይሻለሁ። ቦክስ ለረዥም ጊዜ ከስድስት ወር ከዛ በላይ ቦክስ ሰራ ነበር። እኔም ያዩ ምን ሰራ ነበር ለዚህ ለፊልም ብላችሁ እሺ ረዥም ጊዜ ቦክስ ሰራ፣ ነበር አክቲንግ ሰራ ከዳይሬክተሩ ጋር በጣም ሰራ ነበር። በጣም በቃ ለካራክተሯ በደንብ እንድቀርብ በደንብ ነው የታሻው ስሰራ የነበረው እንዳልኩሽ፣ ሶስት አመትም ስለ ፈጀ የሆነ ተከፋፍሎ ስለሆነ እየተቀረጸ የነበረው በደንብ በቃ በደንብ እሽት አርገን ይሰራ ነው። ታሽቻለሁ ነው ምትዩ በደንብ? እሺ በደንብ ታሽቻለሁ ነው ምትዩ? አዎ በደንብ ታሽቻለሁ። እንዲሁም ለምስክርነት ከሆነሽ አብሮኛ አክቲንግ የሰራ ተዋናይ እዚህ ጠርቻለሁ። የምርሽን ነው? የእውነት እስካሁን አብሮሽ የሚገባ ነው የነበረሽ። አስገቡልኝ። ማን ነው አሪፍ። ማንን ነው ኤክስፔክት የምታደርግ? አሁን እንግዲህ እንትና መቼም አትጠሪውም፣ ያው እዚህ ስለሚሰራ ዴቭን አትጠሪውም። ምናልባት ሊሆን የሚችለው ያየ ነው ያየ ነው ሊሆን የሚችለው ግምት። አሪፍ አይደለም አሪፍ ነሽ በጣም ራሱን ይጠራው። ያየ እንዴ? ሰስፔንስ አረጋችሁ። ያየ ነው ዴቭ ነው፣ ዴቭ አይሆንም።